ስታዋቸው እኮ በጣም ለእናንተ ተቆርቋሪ ምናምን ምናምን ምናምን ምናምን ጨዋ ጨዋ ነው የሚያጫወታቸው፣ እግዚአብሔርም በጣም በጣም እንዴ አይታወቅባቸውም፣ ንግግራቸው ምናምን ምናምን የሌለ ነው። ስለዚህ እኛ የማንም ያም ያም የተነሳ እኛ አረብ ሀገርን ስንት ለፍተን የምናገኘውን አሁን እኛ ምናልባት የሚመስለን መጀመሪያ ላይ ገንዘብ አለመጠየቃቸውን የሚያታልሉን የምንሸወደው መጀመሪያ ላይ ገንዘብ አለመስጠታችንን ጊዜያችንን ስራችንንም አለመሻማቱና እና እንዳንታለል እንዳንታለል ጥንቃቄ እናድርግ። ሌቦቹ በጣም አክታቸው፣ ምናምናቸው፣ ሙዳቸው እየቀየሩ በተለያዩ በምንጠቀማቸው ሶሻል ሚዲያዎች እየተሯሯጡብን ነው። እህቶቼ ለምንጠቀማቸው ከምን ሰዎች ጥንቃቄ እናድርግ። በነገራችን ለብዙዎቹ አሁን ላይ ነቅተናል። ግን ምናልባት አዳዲስ የሚመጡ ከኢትዮጵያ አዳድስ አረብ ሀገር የሚመጡ ልጆች ለነሱ ሸሪ እያደረጋቸው መልክቱን አስተላልፎ በምታወሯቸው ሜዳዎች የማያውቁትን ሰው ምናምን እንደዛ አይነት ሲጀመር ስለ ቢዝነስ የሚያወራቸውን ሰው ጆሮ ሰጥተው ቦታ ጊዜ እንዳያወሩ ጥንቃቄ እንዳደርጉ ለእህቶቻቸው ለወንድሞቻቸው ምርቱን አካፍሉ። ጥንቃቄ አድርጎ በሌላ ጊዜ በሌላ ቤት ውስጥ መልካም ጊዜ። ወዳቸኋል። አከብራቸኋለሁ። መልካም ሰላም፣ ሰላም ጤና ይስጥልኝ ውድምና እየተከበራችሁ የሳራ አዛና ቻናል ተከታታዮች እንዴት ናችሁ? እኔ ዳንኤል እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳርቻው የክርስቶስ ሰላም ብዙ ጊዜ የላችሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደወል ምልክቱን ምልክትን መንካታችሁን አትርሱ። ቤተሰብ የሆናችሁ ደግሞ ወዳችሁና ፈቅዳችሁ ስለምትከታተሉ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። የሳራዛነው ቻናል ከዘረኝነት ከሃይማኖት የጸዳ ሁለገብ ቻናል ነው። የምንችላቸውን ምግቦች አንዳንድ እንግዳዎች እና ፕራንኮች የምናቀርብበት ቻናል ስለሆነ ማንኛችንም መከላከል እንችላለን። ቤተሰባዊ ሆናችሁ የምታበረታችሁ የምታጠነካክሩኝ ወይም ለምሰጡ ያስተያየት ደግሞ በጣም አመሰግናለሁ። አሁንም ቢሆን የእናንተ ማበረታታት የእናንተ ማጠነካከል ያጠፋችሁ ይችላል ታሉ ማስተካከልም ያለብኝ ነገር ካለ ስለምን እንዳስተካክልም አስተያየት መስጫ ላይ መስጠታችሁን እንዳስተነግሩ እና ያው አበረታቱኝና ከመዳም ኩሽና አውጡኝ ልዬ እለምናችኋለሁ። ወደ ሃገሬ ልጆች ማለት አንዳንድ ጊዜ እንደ ሁላችንም የመዳም ቅመሞች ትኩረት በበለጠ ሁኔታ እኛ መዳም ቅመሞች ላይ ቢሆን ብዬ ስለማስብ ምናልባት አቀራረባችን የምናቀርባቸው ነገሮች ማይስቡ ቢሆኑ እንኳን ለማበረታታትም በዚህ መልኩም በዚህም መንገድም ብታረጊው ብላችሁም አስተያየት ሰጣችሁ እንድናስተካክልና እንድተባበሩ፣ ሁላችሁም እኔ ብቻ አይደለም፣ ማንኛውም የመዳም ቅመም የቶከፍታ የት ሰርች አልፍልኛል ከኩሽና ከሰራተኝነት ወጣለሁ ብላ ህልም ያላትን ሁሉ ብታግዟት መልካም ነው እላለሁኝ። አልፈን ሌሎች ምናምን እና ፈንሳልና አይደለ ለኛስ፣ ምናልባት የምናቀርባቸው ነገሮች ባይመቻቸው እንኳን ከፍታቸው በማየት ከፍታቸው በመተው ማስታወቂያ በማየት ምናምን ተባበሩን እላለሁኝ እህቶቼ። ያው እርስ በርስ ተያይዘን ብናድግ መልካም ነው ብዬ ስለማስብ ነው። እኛ እርስ በርሳችን ተያይዘን ካላድር ሌላው ማን እኛን፣ ያው እኛ ለእርዳታ ጥሪ ነው እንጂ እንደዚህ የሚፈልገን ስለሌለ እርስ በርሳችን እንደጋገፍ ብዬ በመጀመሪያ መልእክቴን አስተላልፋለሁ። ግን ዋናውና የመጣሁበት ቪዲዮ ልሰራበት ያሰብኩት በዚህ አይደለም። ያው መግቢያ ላይ ህል ይበላቸው ብዬ ነው ውዶች፣ እየወይ እና አሁንም አስተያየት እንዲሰጡኝ ብላቸዋለሁ። ዋናው ደግሞ እሺ ቤተሰብ፣ እንግዲህ ዋና የመጣሁበት ማለት እንደው የኛ የአረብ ሀገር ሴትን ሆነ የመጣም ቅመሞችን በተለያዩ መንገድ ለመሸወድ እኛን ጉልበት ለመብላት እኛን ለማጥቃት የማይጥር የለም እና ፋሽን፣ ይሄ አዲስ አይደለም ደግሞ እንዳዲስ በቃ። አረካታቸውን እየቀየሩ በቴሌግራም በኢሞ በቲክቶክ በምናምን ለማወነባበድ እኛን ለመብላት የተሰራጩ አሉ። ሰው ስላሉ እሱ መልእክት ለማስተላለፍ ነው በዋነኝነት ነው የመጣሁት ማለት ነው። እሱም ምንድን ነው አሁን ቴሌግራም ምናልባት ዩቱብ የከፈታችሁ እንደ እኔ ዩቱብ ከፍታችሁ የሚሰሩ ልጆች ዩቱባችንን ሁላችን የሚያሳደግ ነው። መጀመሪያ ግሩፕ የተለያዩ ግሩፖች በመመስረት ነው በመግባት በመቀላቀል፣ በዛ በመደማመር፣ ቤተሰብ በማፍራት ምናምን ነው እና በዛ ደግሞ በጣም ተሰግስገው ያሉ አደገኛ አደገኛ አደገኛ አደገኛ ሌቦች ተሰማርተዋል። እህቶች የማዳም ቅመሞች ይቅርታ አድርጉልኝና በጣም ልትጠነቀቁ ልትጠነቀቁ ልትጠነቀቁ የሚገባችሁን መልእክት ነው እያስተላለፍ ያለሁት ማለት ነው። መጀመሪያ ይሄ በጣም ትላልቅ ግሩፖች አሉ። እነዚህ መደማመሪያ የምንገባባቸው አይደለ? ከዛ ዝም ብለው እነሱ የፈለጉትን ወይም ደሞ ኑ መደማመር እያላቸው ብዙ ጊዜ ሲጽፉ የሚጽፉት እና ምናምን ያዩና ከዛ ያወጧቸውና ፕሮፋይላቸውን ነቅተው በግል መጀመሪያ ጥሩ ሰው መስለው ይቀርባሉ። ሰላምታ ያቀርቡላችኋል። ጥሩ ሰው ይመስሏችኋል። ከዛ ካዋራችሁ ምናምን በኋላ አደገኛ ማይሆን ውስጥ ሊያስገቡ እየፈለጉ ስለሆነ ጥንቃቄ አድርጉ ነው ምላችሁ። ሲጀመር እናንተ ያልፈለጋችሁት እናንተ ሴብ ያላደረጋችሁት ቁጥር በቴሌግራም ከመጣ ምናልባት የማታውቁት ሆኖም ግን ቤተሰብ ምናልባት ቁጥራችሁን ተቀብሎ ከአገር ቤትም የሆነ ከተለያየ ሀገር፣ ሰላም ሌላችሁ ሊመጣ ይችላል አዲስ ሰው እናንተ የማታውቁት ግን እናንተ መጀመሪያ አዲስ ሰው ማታውቁት ሰው ሲደውል ለምንድን ነው ከየት ነው ብላችሁ መጠየቅ አለባችሁ። አደገኛ ሁነው ተሰግስጎብና ጥሩ ሰው መስለው ይቀርባሉ። ከዛ ምንድነው የሚሉት? ሰላም ይሏችኋል፣ ጨዋታ ያጫውታችኋል፣ መልካም ሰው ይመስላሉ። በቃ ለእናንተ ሀሳቢ ይመስላሉ ምናምን ከየት ነው ማን ነው ያመጣው ቁጥሬ ማን ሰጠ ከየት እንደት እንደታመጣው ብሎ ብላችሁ ፍጥጥ አድርጋችሁ ስትይዙት እንኳን አሁን እንደ ፋሽን ያደረጉት በፊት የሚሉት ማለት ነው፣ ማን ሰጠው ቁጥሬን ስትሉት ድንገት መቶብኝ ነው ምናምን የሞት አቂ የለም ወይ ዝም ብሎ እንደሚወርድ በስህተት ነው በአንድ ቁጥር ስህተት ነው ምናምን እያሉ በጣም እንትን ይሄ ምክንያት የሚደረድሩባቸው ምክንያቶች ነበር። እናቶች የምንላችሁ ነው፣ ይሄ ነገር አሁን ላይ ስለታወቀባቸው ይሄ በቃ እንዴት ነው ቁጥር ዝም ብሎ የሚመጣው ምናምን የሚባለው ነገር እንደነቃብን እንደነቃንባቸው ሲያውቁ፣ ምንድን ነው እያደረጉ ያለ ከግሩፕ ላይ የሚያውጡትም፣ በእውነት ከግሩፕ ላይ ነው። እኔ አሁን ሰሞኑን የሆነ አገሩን ራሱ ያለበትን አገር ሲጠራልኝ፣ ወይ ሰሚቸውን ማለት፣ በእርግጥ የእኔ ችግር አለማወቂ፣ የኔ ችግር ሁሉንም አገሮች ስም አቃለሁ ማለት አይደለም። ይህ አለማወቂ አለማወቂ የራሴ ችግር ሊሆን ይችላል ግን በቃ ጥሩ ሰው መስሎ ችክችክ ያደርጓችኋል። ቴሌግራሙን ይሰጧችኋል። ከዚህ ነው ያወጣችሁ ሁላችሁና ምንድነው አልሆነ ቦታ እንደ አይነት ስራ ከስራሽንም ማይነካ ጊዜሽንም ማይሻማ ምንም ነገር የማይፈልግ ጣልቃ ውስጥ ብለው መጀመሪያ ሲሰኳችሁ እንትን ነው የሚሉት ምንድነው፣ ምንም ነገር ወጪ የለም ጊዜሽንም ማይነካም ምንሽንም ማይሻማም አንቺ ብቻ ከስራሽ ጎን ለጎን እያስገን ስራሽን እያሰራሽ እየሰራሽ ምናልባት የሚያስፈልግሽ ኢንተርኔት ምናምን ብለው ይጠይቋቸዋል። እናንተም እውነት ይመስላችኋል። በአጭር ጊዜ ሰው አልፈርድም። እኛ አሁን ስንት አመት በአረብ ቤት እየተሰቃየን አላለፈልንም። ይሄ ደግሞ እውነት ከሆነ ስራዬንም ካልነካብኝ፣ ጊዜንም ካልነካብኝ አብሬ የምሰራው ከሆነ ብለን እንታለላለን ከዛ ሳናቀው የማንወጣው መቀመቅ ውስጥ እየገባን ስለሆነ በድምጣችን ይሁን በፎቶአችንም ይሁን በምንም ምን ምን እንደሚያደርጉን ስለማናቅ የምንጠቀማቸውን ሶሻል ሚዲያዎች አዲስ ሰው ሲመጣ ሲደውልብን ጥንቃቄ እያደረግን ራሳችንን ካልሆነ ጥፋት ውስጥ እናድን ነው የምላቸው። በጣም ሌቦቹ በጣም በተለያየ ነገር በየጊዜው ሙዳቸውን እየቀየሩ እኛ የማዳም ቅመሞችን ለማስለቀስ ቆርጠውና ቆርጠው ተነስተዋል። ስለዚህ እዚህ ላይ ደግሞ እኛ ጥንቃቄ ማድረግ አለብን። የመጣው ያገደመ ያለፈው ሁሉ ሊያታልለን ሊሸውደን አይገባም። ለምን እስከ መቼ ድረስ ለምን ተብሎ እንሸወዳለን? እና እኔ አሁን እራሱ ሰሞኑ የደረሰብኝ እንደዚህ መቶ በቀኝ አለብኝ ከዛም በኋላ አክቶን ሳየው ሁለት ሶስት ነው። ይሄ ማንድ ብቻ አይደለም። በነገራችን ላይ በጣም በቴሌግራም በጣም አዛ ከሚያረጉኝ ሰዎች መካከል አንዱን ነኝና፣ ግን ትንሽ አውርቼ ብሎክ ነው ማረገው። አልሳደብም፣ ምንም አልልም። በቃ የመጀመሪያ ቀን ሰላም ምናምን ብዬ ሁለተኛው ላይ ብሎክ አጠጥቼ ወጣለሁና፣ እህቶቼ እነዚህን የምንጠቀማቸውን ሶሻል ሚዲያዎች ምን አዳዲስ ሲመጡብን ጥንቃቄ እያደረግኩ እኛን ለማስለቀስ ቆርጦ የተነሳ በጣም ሌባዎች እየተስፋፉ ሙዳቸውን እየቀየሩ እየመጡ ስለሆነ ጥንቃቄ አድርጉ ለማለት ነው የመጣሁት። አመሰግናለሁ። ይሄን ውዶች እኮ ስታዋቸው እኮ በጣም ለእናንተ ተቆርቋሪ ምናም ምናም ምና ምናምን ጨዋጫዋ ነው የሚያጫወታቸው እግዚአብሔርን። በጣም በጣም እንዴ አይታወቅባቸውም። ንግግራቸው ምናምን ምናምን የሌለ ነው። ስለዚህ እኛ የማንም ያም ያም የተነሳ እኛ ያረብ ሀገርን ስንት ለፍተን የምናገኘውን አሁን እኛ ምናልባት የሚመስለን መጀመሪያ ላይ ገንዘብ አለመጠይቃቸውን ነው የሚያታሉልን የምንሸወደው መጀመሪያ ላይ ገንዘብ አለመስጠታችንን ጊዜያችንን ስራችንንም አለመሻማቱ እና እና እንዳንታለል እንዳንታለል ጥንቃቄ እናድርግ። ሌቦቹ በጣም አክታቸው ምናምናቸው ሙዳቸው እየቀየሩ በተለያዩ በምንጠቀማቸው ሶሻል ሚዲያዎች እየተሯሯጡብን ነው እህቶቼ ለምንጠቀማቸው ከምን ሰዎች ጥንቃቄ እናድርግ። በነገራችን ለብዙዎቹ አሁን ላይ ነቅተናል። ግን ምናልባት አዳዲስ የሚመጡ ከኢትዮጵያ፣ አዳዲስ አረብ ሀገር የሚመጡ ልጆች ለእነሱ ሸር እያደረጋቸው መልእክቱን አስተላልፎ በምታወሯቸው ሜዳዎች የማያውቁትን ሰው ምናምን እንደዚ አይነት ሲጀመር ስለ ቢዝነስ የሚያወራቸውን ሰው ጆሮ ሰጥተው ቦታ ጊዜ እንዳያወሩ ጥንቃቄ እንዳደርጉ ለእህቶቻቸው ለወንድሞቻቸው ምክሩን አካፍሉ። ጥንቃቄ አድርጉ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ወዳችኋል። አከብራችኋለሁ። መልካም